እንግዳችን በሶሳ ዩኒቨርሲቲ የኢኮኖሚክስ መምህርና ተመራማሪ ናቸው መሐመድ ኢብራሂም ይባላሉ መምህር መሐመድ አመሰግናለሁ እንግዲህ እንደሚያውቁት የኢትዮጵያ የባህር በር ጥያቄ በባለቤትነት መጠየቁ አሁን ላይ የትውልዱ ጥያቄ ሆኗል እንደሚያውቁት ጥያቄው ደግሞ ከመንግስትና ከኢትዮጵያውያንም አልፎ የጎረቤት ሀገራትና አለም አቀፍ ማህበረሰብ ተቀባይነትም እያገኘ ከመምጣቱ አኳያ እንግዲህ የማነሳለው ጥያቄ ምንድን ነው እንደው ከአለም አቀፍ ህግ አንጻር ምን ያህል ተገቢነት ያለው መሆኑን ያሳያል ይላሉ ይህ ጥያቄ መምህር መሐመድ

እንግዲህ የባህር በር ጥያቄ የህልውና ጥያቄ ነው። ኢትዮጵያ ደግሞ ባለፈው ሰላሳ ዓመታት እጅግ በጣም የተጎዳበት እና የተቸገረበት የመጣው እንጂ ባለፈው ዓመታት የነበሩ መሪዎች የተለያየ ሀሳቦች የተለያየ እይታ የነበራችሁ ቢሆንም ሀገሪቱ ስትቸገርበት የነበረ ቢሆንም በቅርብ ጊዜ ወዲህ ወይም ባለፈው ሁለት አመታት በይበልጥ ትኩረት ተሰጥቶ ጥያቄ ውስጥ ገብቶ እየተሰራበት እንደሆነ ሁላችን እየተካተል ነበር። እንግዲህ ብዙ ጊዜ ያው አለም አቀፍ ህግ ብዙ የሚያስቀምጣቸው ነገሮች አሉ የህግ ምሁራን እንደሚያስቀምጡት ና በተለያዩ እንትኖች ላይ እንታለው ያ በተለይ የዩናይትድ ኔሽን ኮንቬንሽን እያንዳንዱ ሀገር የባህር በር የመጠቀም መፍት እንዳላቸውና ኢቭን የባህር በር ያላችሁ ሀገራት ባህር በር ላይ ያላቸው ሀገራት ፋሲሊቴት አድርጎ ወይም ምቹ ሁኔታዎቹን ፈጥረው የተጠቃሚ መሆን እንዳለባቸውና ምንም አይነት ጫና ውስጥ ሊያድሩ እንደሚችሉ ብዙ የሚደነግጉ ህጎች አሉ በዚህ ላይ ግን ኦፍኮርስ በሲሚነት ላይ የተመሰረተ ቢሆንም የባህር በር የህልውና እንደሆነ ወይም በሰብአዊ መፍት ጋር እንደሚገናኝ ኢኮኖሚ ጋር እንደሚገናኝ የተለያዩ የገቢ ወጪ እቃዎች ጋር የሚገናኝ ስለሆነ እያንዳንዱ ሀገር ባህር በር የመጠቀም ህግ የተለያዩ ህጎች የተለያዩ ዓለም አቀፍ ህጎች እንደሚደነግጉ በብዙዎቹ ተጠቅሷል ማለት ነው። መምህር መሀመድ እስኪ ሀንጋሪን እናሳ ለማሳያ እንግዲህ ሀንጋሪ ወደብ ሳይኖራት በሰሜን ጣሊያን ወደብ ልትገነባ ነው እና ይህን ከኢትዮጵያ አንጻር ከሀንጋሪ ውሳኔ ኢትዮጵያ ምን ትማራለች ይችላሉ? አመሰግናለሁ። እንግዲህ የሀንጋሪ ነገር ስናይ ከኢትዮጵያ ጋር ብዙ የሚያመሳስሉ ነገሮች አሉ። ሁለት ነገሮች እዚህ ጋር ማንሳት ተገቢ ነው ብዬ አስባለሁ። አንደኛ ሀንጋሪ ባህር በር ያጣችበትና ኢትዮጵያ ባህር በር ያጣችበት መንገድ የሚያመሳስላችሁ ነገሮች አሉ። በነበረው ጦርነትና በነበረው አለመስማማቶቹ መሰረት ሆኖ ነው ሀንጋሪ ከሁለተኛ ዓለም ጦርነት በኋላ ያጣችሁ። ኢትዮጵያም በዚሁ ልክ ከ30 ዓመት በፊት ከኤርትራ ጋር በነበራት ጦርነት ነው ባህር በርን ያጣችሁ። ነገር ግን እዚህ ላይ ከሀንጋሪ መማር ያለብን ነገር አንደኛ ከመቶ 1 አምስት ዓመት በላይ ነው የቁጭቱ ትግስቱ ሁለቱንም አንጋሪዎቹ ሲታገዙ የነበረው ኢቪን ለዓለም ከፍተኛ የኤሌክትሮኒክስ እና የአውቶሞቲቭ እቃዎች እያቀረቡ ግን መቶ አምስት ዓመት ሙሉ ሀገሪቱ ቁጭት ውስጥ ትውልቱ ቁጭት ውስጥ እንደነበረ የእኛ ሰላሳ ዓመት ነው የነሱ ግን መቶ አምስት ዓመት የህልውና ጥያቄ እንደሆነ የሳሬ ና የንግ ጥያቄ ብቻ እንዳልሆነ ይህን ያህል መጠበቅ እንደሚጠበቅብንም ከሃንጋሪ የተማርንበት ማየት እንችላለን። ኢቪን ሃንጋሪ ድርድር የጀመረችው ከጣሊያን ጋር ሰበት ዓመት ሙሉ ነው የፈጀባት። ዛሬ ላይ እንደዚህ ነት ዜና ሲንሰማ ማለት ነው። ስለዚህ ሰበት ዓመት ሙሉ ድርድር ውስጥም ቆይቶ ማግኘት እንደሚቻል ትላንት ዓመትና ባለፈው ዓመት ነው የጀመር ነው። ስለዚህ ኢቭን የሚቀጥለው ሶስት አራት አምስት ዓመታት ሁላ መታገዝ እንዳለብን የማይቆም ነገሮች መሆን እንዳለበት እና የሁሉም የሚመጣው የቅብብሎች ስራ መሆን እንዳለበት የባህር በር እስኪናሳካ ድረስ ልክ እንደ ሃንጋሪ መስራት እንደሚጠበቅብን ነው፣ ከሃንጋሪ መማር እንዳለብን ሁለተኛ ደግሞ ጥያቄው ተግቢ ጥያቄ እንደሆነ ነው የሚያሳይው። ምክንያቱም የማሊ ማየት እንችላለን፣ የሃንጋሪ ማየት እንችላለን። ዝም ብሎ የልቦ ወለት እንዳልሆነ እውነትም በአንድ ሀገር ኢኮኖሚ ውስጥ ተጽዕኖ የሚፈጥር ነገር ስለሆነ ነው። በዚህም በዛም በተለያዩ ሀገራቶች እውቅና እየሰጡ ያሉ ኢቭን ጥያቄ ጠይቆ የተሳካላችሁ ያለው ሀገር መሆኑ ራሱ ከዚህ ትክክለኛ ጥያቄ ተገቢነት ያለው ጥያቄ ነው የሚለውን ነገር በዚህ ከሃንጋሪ መማሪ እንችላለን። የኢኮኖሚክስ መምህርና ተመራማሪ መምህር መሀመድ ኢብራሂም ከኢቢሲ ተጨማሪ ይዘት ምንጭ አሶሳ ኢቢሲ ስቱዲዮ ተገኝተው ለሰጡን መረጃ ለሀሳቦም ለጊዜውም አመሰግናለሁ። ደህና ያምሹ።